ባላችሁበት ሰላማችሁ ይብዛ፣ ውድ አዲስ ኢንሳይደር ቤተሰቦች ለሰዓቱ መደመጥ ያለባቸውን ዜናዎች እንደተለመደው ጊዜያችንን ጠብቀን ወደ እናንተ ለማድረስ ወደናል። በዛሬ ዕለት ከምናደርሳችሁ መረጃዎች መካከል በአማራ ክልል ሳይካሄዱ የቆዩት የአጀንዳ ልየታና በፌዴራል ደረጃ ለሚካሄደው አገር አቀፍ ውይይት የሚወከሉ ተሳታፊዎችን የመለየት ስራ ሊካሄድ ስለመሆኑ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ይህንን ጉዳይ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። በክልሉ ያለው የጸጥታ ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል የአማራ ክልል ትምህርት ቢሮ ስለማስታወቁም እንደዚሁ በዝርዝር ወደ እናንተ ከምናደርሳቸው መረጃዎች መካከል ናቸው። የክልልን ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ ለፓርላማ ሊቀርብ ነው ስለ መባሉም እንደዚሁ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። ሌላኛው ድምፃዊት ቬሮኒካ አዳነ በሟች ቀኒ አዱኛ ላይ አንድ መረጃን አስተላልፋለች። ይህንንም ወደ እናንተ የምናደርሰው ነው የሚሆነው። ወደ ባህር ማዶ ተሻግረንም ከምንመለከተው መካከል ትራምፕ ለሶስተኛ ጊዜ ስልጣን ሊወዳደሩ እንደሚችሉም ተናግረዋል። ቤተሰቦች አብራችሁን እንድትሆኑ የአክብሮት ግብዣችን ነው። መረጃዎቹን በዝርዝር አስደምጣቸዋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን በዝርዝር ወደምንመለከተው መረጃ እንገባለን። በአማራ ክልል የአጀንዳ ማሰባሰብ ስራ ሊያከናውን መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ በፌዴራል ደረጃ ለሚደረገው ውይይት ተወካዮችም እንደሚያስመረጥ አመላክተዋል። እስካሁን በአማራ ክልል ሳይካሄዱ የቆዩት የአጀንዳ ልየታና በፌዴራል ደረጃ ለሚካሄደው አገር አቀፍ ውይይት የሚወከሉ ተሳታፊዎችን የመለየት ስራ ከመጋቢት 27 2017 ዓ ም ጀምሮ ለማካሄድ መዘጋጀቱን የኢትዮጵያ አገራዊ ምክክር ኮሚሽን አስታውቋል። በአማራ ክልል የሚገኙ 267 ወረዳዎችና ከተማ አስተዳደሮች በ259 በአጀንዳ መረጣ የሚሳተፉ ተወካዮች ከዚህ በፊት መመረጣቸውን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጥበቡ ታደሰ ተናግረዋል። በጸጥታ ምክንያት ወኪል ያላስመረጡ ሌሎች ስምንት ወረዳና ከተማ አስተዳደሮች በቀሩ ጥቂት ቀናት ወኪሎቻቸውን አስመርጠው በአጀንዳ መረጣው እንዲሳተፉ የሚያደርጉ እንደሆነም የህዝብ ግንኙነቱ ኃላፊ ማፍያት ጥበቡ አስረድተዋል። ከማህበረሰቡ ከተመረጡ አካላት በተጨማሪም በአማራ ክልል ያሉ ታጣቂዎችና ተጽዕኖ ፈጣሪ ሰዎች፣ በክልሉ የሚንቀሳቀሱ ተቋማትና ማህበራት ተወካዮች፣ ከአማራ ክልል መንግስት የሚወከሉና ዝግጁ የሆኑ የፖለቲካ ፓርቲ ተወካዮች በአጀንዳ መረጣው እንደሚሳተፉም አስረድተዋል። የኢትዮጵያ አገራዊ ምክክር ኮሚሽን በቅርቡ በባህር ዳር ከክልል ከፍተኛ አመራሮች ጋር በነበረው ውይይት በአማራ ክልል ከመንግስት ጋር የሚዋጓ ካላት ወደ ሀገራዊ ምክክሩ እንዲመጡ የተኩስ አቁም እንዲደረግና የታሰሩት የፖለቲካ እስረኞች እንዲፈቱ ጥያቄ ማቅረቡና መልካም ምላሽ እንዳገኘ ኮሚሽኑ ከሰሞኑ ማስታወቁም የሚታወስ ነው። በሌላው ዜና ደግሞ ወደ እናንተ የምናደርሰው በክልሉ ያለው የጸጥታው ችግር በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ሲል የአማራ ክልል ትምህርት ቢሮ አስታውቋል። በጸጥታው ችግር ምክንያት የዘንድሮው የትምህርት ዘመን ምዝገባ እስከ የካቲት 30 ቀን 2017 ዓ ም አራዝሞ የነበረውን የአማራ ክልል አሁንም ከ45 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውንም አስታውቋል የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል፣ ሲልም ገልጸዋል። ችግሩ በዚህ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደ እስካሁኑ አስተምረን በተለያዩ የዓለም ክፍሎች የምናስመርቃቸው ልጆች አይኖርንም ሲሉም አስታውቋል። ሌላኛው በዝርዝር የምንነግራችሁ መረጃ ደግሞ የክልሎች ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ ለፓርላማ ሊቀርብ ነው ስለመባሉ ነው። ፌዴራል መንግስት በክልሎች የሚቋቋመውን ጊዜያዊ አስተዳደር የስራ ዘመን ለሁለት ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ የአዋጅ ማሻሻያ በዛሬው ዕለት ለፓርላማ ቀርብ ነው። የአዋጅ ማሻሻያው የአፈ ጉባኤው ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በአራት ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ የህግ ረቂቅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ ም የወጣውን አዋጅ የሚያሻሽል ነው። የአዋጅ ማሻሻያው በዛሬ ዕለት የፓርላማ መደበኛ ስብሰባ የሚቀርበው የትግራይ ክልል ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም የህግ ማሻ ማሻሻያ እንደሚያስፈልግ ከተገለጸ ከአንድ ሳምንትም በኋላ ነው። አሁን በስራ ላይ ባለው አዋጅ የጊዜያዊ አስተዳደሩን የማቆያ ጊዜ አስፈላጊ ሆኖ ሲገኝ የማራዘም ስልጣን የተሰጠው ለፌዴሬሽን ምክር ቤት ነበረ። በዚህ ድንጋጌ ትግበራ ሂደት ላይ ባለፉት ዓመታት ያስተዋሉ ሁለት ችግሮች እንዳሉ የአዋጅ ማሻሻያውን ለማብራራት የቀረበ ሰነድም ያስረዳል። የመጀመሪያው ችግር የጊዜያዊ አስተዳደሩ ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በአመት ሁለት ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ያስረዳል። የመጀመሪያው ችግር የጊዜያዊ አስተዳደሩን ቆይታ ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በአመት ሁለት ጊዜ ብቻ የሚሰበሰብ ከመሆኑ ጋር የተያያዘ እንደሆነ ማብራሪያው ሳይገልጽም አላለፈም። የምክር ቤቱ አባላት በየክልላቸው ከፍተኛና ተደራራቢ የመንግስት ኃላፊነት ያለባቸው በመሆኑ የጊዜያዊ አስተዳደር ቆይታን ማራዘም ሲያስፈልግ በአጭር ጊዜ ስብሰባ በመጥራት ውይይት አድርጎ ውሳኔ ለመስጠት የሚያስቸግር እንደሆነም ሰነዱ ያትታል። በማብራሪያ ሰነዱ የተቀመጠው ሁለተኛ ችግር በነባሩ አዋጅ ለጊዜያዊ አስተዳደር የተቀመጠው የጊዜ ገደብ ሁለት ዓመት ከግማሽ መሆኑ ነው። ይህ መነሻ ከነባራዊ ሁኔታ ጋር የማይጣጠም ሆኖ ተገኝቷል የሚለው ሰነዱ፣ በዚህ የጊዜ ገደብ ውስጥ የማይፈቱ እክሎችም ተስተውሏል ሲል ያክላል። በትግራይ ክልል በአሁኑ ወቅት ያለው ነባራዊ ሁኔታ ለዚህ በአብነት መጥቀስ ይቻል ይቻላል ሲልም ተመላክቷል። ሌለኛው በዝርዝር ወደ እናንተ የምናደርሰው ድምፃዊት ቬሮኒካ አዳነ በሟች ቀነኔ አዱኛ ላይ የሚከተለውን ሀሳብ ስለ ማስፈሯ ነው። የሆነውን ሰው ባወቅኩ ኖሮ ብላችሁ ተመኝታችሁ ታውቃላችሁን? ቀነኔን ባወኳት ኖሮ በማለት ሀሳቧን የጀመረችው ቬሮኒካ ክለብ በምትሰራበት ወቅትና በኮንሰርት ላይ እንደተገናኙም ትገልጣለች። ክለብ በምሰራበትና ለኮንሰርት ሁለት ጊዜ አግኝቻ ታውቃለው። ባክስቴጅ ስለነበርን ኖርማል ሰላምታ አይቀርም የሆነ ጊዜ ግን ከመቀመጫ የተነስች አቀፍኳት እናም በጣም እንደምታምር ነግሪያት ወደ ስቴጅ ከሄድኩ በኋላ የዛን ዕለት ምናለ በደንብ ባወሯት ብዬ እቆጫለሁ ትላለች ይሄ ጥያቄ ሰሞኑን የሚለቀቁት ፎቶዎች ባየው ቁጥር ያመኛል አሁን እንዲህ ማለቴ ምንም ጥቅም የለውም ግን በቀነኒ ምክንያት እየታመምኩ ነው በጣም ስትል ሀሳቧን ድምፃዊት ቬሮኒካ አጋርታል ተገኝታለች። ውድ አድማጮች፣ አሁን ደግሞ ከባህር ማዶ ወደ ሰማናቸው ዜናዎች እናልፋለን። የዩናይትድ ስቴትስ ፕሬዝዳንቱ ዶናልድ ትራምፕ በአሜሪካ ህገ መንግስት የፕሬዝዳንትና ስልጣን የሁለት ጊዜ ገደብ ቢኖርም ለሶስተኛ የስልጣን ዘመን ሊወዳደሩ እንደሚችሉም በድጋሚ ተናግረዋል። ትራምፕ ከአሜሪካው ኤንቢሲ ዜና ወኪል ጋር ባደረጉት ቆይታ እየቀለድኩ አይደለምም ብለዋል። ትራምፕ ይህንን ህልማቸውን ለማሳካት ምክንያት ሊሆኑ የሚችሉ ዘዴዎችንም ጠቁመዋል። እንደ ትራምፕ በህገ መንግስቱ ሀያ ሁለተኛው አንቀጽ ህገ መንግስታዊ ለውጥ ሳይደረግ ለሶስተኛ ጊዜ ስልጣን መወዳደር በህግ የማይቻል እንዲሆን ያደርጋለን ብለዋል። ትራምፕ ሁለተኛ የስልጣን ዘመናቸውን ከያዙ በኋላ የመንግስት ዘርፎች ላይ ለውጥ ለማድረግ ከኤሎን መስክ ጋር ተባብረው መስራትን ጨምሮ ታይቶ የማይታወቅ አስፈጻሚ እርምጃዎችን በመተግበር ላይ መሆናቸውም ይታወቃል። የትራምፕ ደጋፊዎች በበኩላቸው በርታ ከዚህ በበለጠ ማድረግ አለብህ እያሉ አበጀ ሲሉም ትራምፕን እያሞገሱም ይገኛሉ። ውድ አዲስ ኢንሳይደር ቤተሰቦች ሰቦች ለሰዓቱ ያዝንላችሁ ዋና ዋና መረጃዎች ይህንን ይመስላሉ። በሌሎች መረጃዎች እስክንገናኝ ድረስ መልካም ጊዜ መልካም ቆይታ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ ተመኘው።